የሁሉ የኔ ነው። ሁላችን እንስራ እንቆጥብ። የሁሉ የኔ ነው። እንኳን ወደ ሰላም ፋሽን በሰላም መጣችሁ። ስሜ ሰላም ይባላል። ማይ ኪድስ ኮሌክሽን ባለቤት ነኝ። የሁሉ አባል ነኝ። አመሰግናለሁ። ስሜ ታሪኩ ተሰማ እባላለሁ። የሁሉ አባልም ነኝና ዘላለም ፋሲል እባላለሁ። የኤሌክትሪክ ሞተር አከፋፋይ ነኝ። ሐዋሳ ላይ እንግዲህ ለመጀመሪያ ጊዜ ኤሌክትሪክ ሞተር እያስተዋወቀን ያለ ነው፣ እንደ ድርጅት እኛ ነን። የበጥሌ ታክሲ ማህበር ሰብሳቢ ነኝ። ያው ቁጠባውን በቆጠብኩት መሰረት የሁሉ አባለ የቆጠብኩት ቁጠባ መሰረት 30 ፐርሰንት ሞልቶ የሁሉ ታክሲ ገዝቶልኝ በሰጡኝ ጊዜ መሰረት ቁጠባን ጨርሼ ታክሲን ወስጃለሁ ተቀብያለሁ ማለት ፈልጋለሁ። እንግዲህ ስለ ሁሉ ስናወራ የሁሉ ማለት እንደ ስሙ የሁላችን ነው። ባለቤትነት የሚሰማን የኔም ጭምር ነው፣ ሪል ማለት ነው። ምክንያቱም የትኛውንም ከዝቅተኛ ከሊስትሮ ከሚሰሩ አስር ብር ሰርተው ከሚቆጥቡ ጀምሮ ከአስር ብር ጀምሮ ትልልቅ እስከ ቢሊየን ድረስ ለሚሰበስቡ ሰዎች ያካትታል። ሁለተኛ ደግሞ ትንሽ ገንዘብ ቆጥበህ ስራህን ለማስፋፋት ለመውሰድ ስትፈልግ ያለምንም መያዣ ያለምንም ውጣውረድ በቀላሉ ገንዘብ አግኝታት ስራ ላይ አፕላይ እንድታደርግ ያደርጉሃል ማለት ነው። እንደምታያቸው እነዚህ ኤሌክትሪክ ሞተሮች የተለያየ ካፓሲቲ አላቸው፣ ፍጥነት አላቸው፣ የተለያየ የባትሪ እና የአምፔር ይዘት አላቸው። በዛ ይዘታቸውና መጠናቸው ልክ ወደ ገበያ አቅርበናቸዋል። ይህንን እንደ ፓርትነር ሼር ሆልደር የሆንኩበት የሁሉ ህዝና ቁጠባ ተቋም ከኛ ብዙ ምርቶችን አንስቷል። በቀጣይነት ወደፊት የፋይናንስ እጥረት ሲኖርብን አብረን ለመስራት የተዘጋጀን ነው። እስካሁን ድረስ በጣም ጥሩ ፓርትነር የሆኑ ተቋማችን ነው። እኔ በፈለግኩት መሰረት ነው። ለምሳሌ አሁን ሀዋሳ ከተማ ላይ የሚያስፈልገው የኤሌክትሪክ ቻርጅ በቻርጅ የሚሰራ ታክሲ ነው እና ታክሲ የቻርጅ ታክሲ ብዬ በሞላሁት መሰረት በቻርጅ የሚሰራ ታክሲ ስድስት ሰው ምጭ ነው ገዝቶልኛል። ሶስተኛ ደግሞ ለእያንዳንዱ ማርኬቲንግ ይመደብለታል። የማርኬቲንጎቹም ስራ ድርሻ ምንድን ነው? በቀን የሰራኸውን የስራ ሽያጭህን መጥተው ይሰበስባሉ። በፈለግከው ሰዓት ደግሞ ስራ ቦታን ሳዘጋ፣ በየትኛውም ሰዓት ብሩ ሲያስፈልግ እስከ ስራ ቦታ ድረስ ይዘውልህ ይመጣሉ። ስለዚህ ስራህን ያቀሉልሃል ማለት ነው። አሁን እንግዲህ የሁሎች ጋር ያለሽ ለውጥ ምንድን ነው ለሚለው በትክክል ስራ ቦታ ይገልጻል ከእኔ በላይ ማለት ዴፊኒትሊ። ምክንያቱም ይሄ ቦታ አሁን የምታዩት ማይኪዲስ ኮሌክሽን በፊት ሰላም ፋሽን ነበረ ሰላም ፋሽን ነበር። የሴቶች ቤት ነበር። እዚህ ጠባብ ቤት ላይ ነው ተሰራ የነበርኩት። ለምንድን ነው በጠባብ ቤት ነው የተወሰንኩት? ከነበረኝ ካፒታል አንጻር ከዚህ በላይ ለማስፋፋት ተጨማሪ ፋይናንስ ያስፈልገኝ ነበር ሶ እሱን ለማድረግ አቅሙ ስላልነበረኝ እዚች ቤት ላይ ነበር የምሰራው። ልክ ግብ እነሱ ጋ አባል ከሆንኩኝ በኋላ በሶስት መቶ ሺህ ብር ሴብ አደረግኩኝ በሶስት ወር ውስጥ። ከዛም አንድ ሚሊዮን ብር ወሰድኩኝ። አንድ ሚሊዮን ብር ስወስድ እዚህ ጋር ምን ማድረግ ቻልኩኝ? ይሄኛውን ሳለቅ እዚህኛው ላይ ተጨማሪ ይህን የህጻናት ቤት አድርጌ ከፈትኩኝና ሰላም ፋሽን ወደ ተሻለ ቦታ ሰፊ ስፍራ ካፒታልን ከፍ አድርጌ አስፋፍቼ መስራት ጀመርኩኝ ማለት ነው። እሱም ደግሞ አሳያቸዋል። ይሄ ተጨማሪ የተከፈተ ነው ያልነበረ መጀመሪያ። ለማንኛውም ኢንቨስትመንትም ይሁን ቢዝነስ ላይ ያለ ተቋም የፋይናንስ ተቋማቶችን ፓርትነር አድርጎ መስራት የዘመናዊ አሰራር አንዱ አካል ነው። ይሄ ፓርትነር አካል ምንድን ነው ወደፊት የሚጠቅመኝ ብዬ ሳስብ የወለድ ምጣኔው በቀን ስሌት ኢንተረስት ሬቱ ማለት ነው። በቀን ስሌት የሚያዝ መሆኑ የተለያየ ፓኬጅ ያለው እንደ ደንበኞች አቅም የተለያየ ኦፈሮች የሚያደርግ ኢንተረስቲንግ አፕሮች ያለው ነው። ከዚህ ተጨማሪ ሰላም ፋሽን ወዴት እንደተስፋፋ አሳያችኋለሁ። እንኳን ደህና መጣችሁ ወደ ሰላም ፋሽን። እንዳልኳችሁ ይሄ ሰላም ፋሽን ነው። በፊት እዛኛው ትንሿ ሱቅ ላይ የነበረ ነው ወደዚህ ወደሚያምር የተቀየረው ማለት ነው። እና አዲሱ የተስፋፋው ሱቃችን ይሄን ይመስላል። ከነሱ ጋር ጆይን ካረኩበት ጊዜ ጀምሮ ያገኘሁትን ገንዘብ ወደ ስራ ስላስፋፋሁት አሁን ወደምፈልገው ሰፊ ሱቅ ላይ መሆን ችያለሁ። ሁለተኛ ደግሞ ለከስተመሮች ፍላጎት የሚሆነውን ነገር በፊት የገንዘብ እጥረት ነበረብኝ። ምን ማቅረብ እንዳለብኝ በገንዘብ እጥረት እንዴት ማቅረብ እንዳለብኝ ምን ማቅረብ እንዳለብኝ ይጨናነቅ ነበር። አሁን ግን በቂ ገንዘብ ስላለኝ ለከስተመሮች ፍላጎት እነሱ የሚፈልጉትን ነገር በፍላጎታቸው በቂ ነገር ማቅረብ ችያለሁ። ይሄ የሆነው ከሁሎች ጋር ነው። የሁሉን ማመስገን ፈልጋለሁ። የምሰራቸው ስራዎች ላይ በጣም ረድቶኛል። ያለኝ ስራ ማስፋት ፈልጋለሁ። የሁሉ ጋር ሁላችን ንስላለ የሁሉ የኔ ነው። የሁላችንም ፓኬጆቹን አየው፣ የኢንተረስት ሬቱን አየው፣ ዲጂታላይዝ የተደገፈ አገልግሎት ያው ዘመኑ ወደ ዲጂታላይዜሽን እየሄደ ያለ ነው። ያ አካሄድን ቀድሞ ፈጥኖ መምጣቱ ነገሮችን ለማሳለጥ እድል ይሰጣል። አዳዲስ እያስተዋወቀ ያለው ሲስተሞች ለምሳሌ ባላንስ ኖቲፊኬሽኖች፣ ይህንን ደግሞ ለሞባይል ባንኪንግ አውቶሜሽን ማለት በራሱ የባንክ ዲፖዚት በቀላሉ እንድናስተላልፍ ደግሞ በቀጣይ እየሰራ መሆኑን አውቃለሁ። አበረታች። ይህ ሁሉን ያማከለ የብድር የቁጠባ ስርዓት ከታችኛው ማህበረሰብ ሁሉት ጀምሮ ላሉ ተገልጋዮች እድል ይሰጣል። ቀን ተቀን ያለውን ነገር የመሰረቱ የኢንቨስትመንት መሰረቱ ሴቪንግ ነው። ያንን ሴቪንግ ደግሞ ሰው እንዲበረታታ የትኛውንም ደረጃ ላይ ያለ የነጋዴ ማህበረሰብ ያሳተፈ ድሎች፣ ፓኬጆች መኖራቸው አበረታች ነው። ሁሉን አካታች ከታች እስከላይ ያለውን ሌላ ኮሜንት፣ በጣም ጥሩ ነገር ያየሁት የልጆቹ በጣም ኢነርጂታይዝድ መሆን የተቋሙ ባህል ሆኖ ማየቴ ደስ ብሎኛል። የሁሉ የኔ ነው። ስለዚህ እንደ እኔ ስኬታማ መሆን ከፈለጋችሁ፣ መለወጥ ከፈለጋችሁ ሁሉም ተቀላቀሉ እላችኋለሁ። የሁሎቹ ጋር ስትሄድ ግን ቤተሰብ ናችሁ፣ እንዳልኳችሁ ቤተሰብ ናችሁ። የራሳችሁ ነው፣ የእኔነት ተሰምቷችሁ ነው እንደ ራሳችሁ ቤት የምትፈልጉትን ነገር በቀላሉ ማግኘት የምችሉት ለዛ ነው። እኔ ነገሮች ቀለል ስላሉልኝ በቀላሉ አንድ አመት ባልሞላ ባረኩት በሶስተኛ ወር ወደዚህ ሱቅ መስፋት ችያለሁ፣ ማደግ ችያለሁ። አሁን እኔ መልዕክት እንደ መልዕክት ማስተላለፍ የምፈልገው የሁሉ አባል ለመሆን ለምትፈልጉ፣ እኔ ስለሁሉ ሁሉ ከምናገረው በላይ ስራ ቦታ መናገር ይችላል። ሪል ማለት ነው ስራ ቦታ ለውጤ ይናገራል። የሁሉ ማን ነው ለሚለው እኔ ከምናገረው በላይ ያሉ ስራ ቦታ መጥተው መጎብኘት ይችላሉ። መናገር ይችላል። አመሰግናለሁ። አብረን እንስራ፣ አብረን እንስራ፣ አብረን እንስራ። የሁሉ ስንቅ እድገት ፋና ብሩህ ተስፋ ሰና ይዛና እንሻገር አብረን በአንድ እሚሰምራል ስን ሆና